ብሪታንያ 130 ሺህ ሰዎች አሁንም በባርነት ይኖራሉ ተባለ። ባርነት አሊያም የባሪያ ንግድ ካቆመ አንድ ክፍለ ዘመን አልፎታል ቢባልም በብሪታንያ ግን አሁንም ዜጎች በባርነት እንደሚኖሩ ነው የተገለጸው። ዓለም አቀፉ የጸረ ባርነት ተቋም ባወጣው ሪፖርት ከሆነ በብሪታንያ 130 ሺህ ዜጎች አሁንም ሕይወታቸውን በዘመናዊ ባርነት ውስጥ እየመሩ ነው ተብሏል። ይህን ተከትሎም የብሪታንያ መንግሥት የፖሊስና ሕጋዊ እርምጃዎችን እንዲወስድ መጠየቁን ሮይተርስ ዘግበዋል። ዘመናዊ ባርነት ከሚባሉት ውስጥ ያለ ክፍያ ወይም በአነስተኛ ክፍያ የጉልበት ሥራ መስራት በአደንዛዥ እጽ ዝውውር ውስጥ በግድ መሳተፍ፣ የግዴታ ወሲብ ንግድና መሰል ሥራዎቹ ዋነኞቹ ናቸው ተብሏል። በተጠናቀቀው 2024 ብቻ ከ17,000 በላይ ጥቆማዎች ለአገሪቱ መንግሥት ደርሶታል ተብሏል። በዘመናዊ ባርነት ውስጥ ይኖራሉ ከተባሉ ዜጎች ውስጥ 30 በመቶዎቹ ብሪታናውያን ናቸው የተባለ ሲሆን አልባንያና ቪየትናማውያንም አሉበት ተብሏል። በዚህ ዘመናዊ ባርነት ውስጥ ይኖራሉ ከተባሉት ውስጥ 31 በመቶ ያህሉ ደግሞ ሕፃናት እንደሆኑ ነው በዘገባው የተጠቀሰው። አብዛኞቹ በዚህ ጉዳይ ውስጥ ያሉ ዜጎች ስደተኞች ናቸው የተባለ ሲሆን ወደ መጡበት ሀገራት በጉልበት እንድንመለስ ልንደረግ እንችላለን የሚል ፍርሃት ያለባቸው ናቸውም ተብሏል።